በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታ ከሞት የተነሳለት ቅዱስ ሚካኤል ስለ እኛ የጠየቀው። በመላው ዓለም የምትገኙ የክርስቲያን ወገኖች የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችሁ አድሮ ይኑር። እንደምን አላችሁ? ለዚህ ዕለት ያደረሰን ለዚህ ታላቅ ቀን ያበቃን አምላካችንና መድኃኒታችን የሁላችን አባት የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን ቅድስተ ቅዱሳን ድንግል ማርያምን ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። ከመላከ ምክሩ ሊቀ መላእክት ቅዱስ ሚካኤል ጥበቃ አይለየን። ባህራንን ከሞት አፎምያንም ከዲያብሎስ ያዳነ ከምትፈሩት ነገር ሁሉ ያድናችሁ። ዛሬ ታላቅ ቀን ነው። በዚህ ቀን የማስታውሳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት የተነሣ ዕለት ቅዱስ ሚካኤል ምን ብሎ ለምኖት ነበር? ስሙ የተመሰገነ ይሁንና ማህሪ ይቅርባይ መድኃኒታችን ኢየሱስ ክርስቶስ በመላእክት ልመና በነቢያት ጸሎት በሐዋርያት ምልጃ በሰማዕታት ሁሉ ጸሎት ሁሌም ምሕረቱንና ቸርነቱን ሊሰጠን የታመነ ነው። ሰኔ ዓሥራ ሁለት ቀን ታላላቅ በዓላት ይከበራሉ። ይልቁንም ሊቀ መላእክት ቅዱስ ሚካኤል ባህራንን ከሞት አፎሚያንም ከሞት ከዲያብሎስ እንዴት እንደሰወራቸው ይነገራል። ዛሬ ክብረ በዓሉ ነው። ባህራንን ከክፉ ሰው ከገዳይ ሰው አፎሚያን ከዲያብሎስ ሰውሯቸዋል ይሄን ሁሌ እናስበዋለን ስለዚህ እኛ ደግሞ ዛሬ ባህራንን ከክፉ ሰው እንዳዳንክ ከክፉ ሰው አድንን አፎሚያን ከዲያብሎስ እንዳዳንክ እኛንም ከዲያብሎስ ወጥመድ አውጣን እያልን እንማጸናለን ለዚች ቀን ያደረሰ እግዚአብሔር አሁንም በቅዱሳን መላእክት ጋሻ መከታ ከለላ ይሁናችሁ ቅዱሳን መላእክት የሰው ልጆችን ለማገዝ የሚላኩ የሚረዱ፣ የሚራዱ እንደሆኑ ብርሃን ዓለም ቅዱስ ጳውሎስ የተባረከው ሐዋርያ በረከቱ የአምላኩ በረከት ይደርባችሁና በዕብራውያን መጽሐፉ ምዕራፍ አንድ ቁጥር አስራ አራት ላይ እንዲህ ይላል፦ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? ይላል ስለ መላእክቱ። ከቁጥር 13 እስከ 14 ስታነቡት በደንብ ታገኙታላችሁ። ነገር ግን ከመላእክት ብሎ ከላይ ኢየሱስ ክርስቶስ እንዴት ከመላእክት እንደሚለይ ከተናገረ በኋላ ስለ መላእክት ግን ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት ናቸው ይላችኋል። ሚካኤል ገብርኤል ኡራኤል፣ ሱራፌል፣ ሳቁኤል፣ ቀውስጦስ፣ ራጉኤል፣ ሩፋኤል እያልን ኪሩቤል፣ ሱራፌል እያልን የምንጠራቸው ሁሉ አንድ የሰው ልጆችን ለማገዝ የሚላኩ ሁለት የሚያገለግሉ ናቸው። ለእናንተ ይላካሉ። እናንተን ያገለግላሉ። ሰው እንዴት ክቡር እንደሆነ በተከታታይ በምናየው ትምህርት እየተመለከትን ስለሆነ አሁን ይሄ በደንብ ይገባችኋል። ስለዚህ ኦርቶዶክሳውያን እኔና እናንተ እግዚአብሔር በመሰረታት በንጽሕት ሃይማኖት ውስጥ ስላለን ይሄ ጥቅስ በደንብ ይገባናል። ሌሎቹ አይገባቸውም ወይም ያልፉታል። ምክንያቱም እሱ እግዚአብሔር መላእክቱን የፈጠራቸው እሱ ነው። ለምንድን ነው የፈጠራቸው? ቃሉን ይፈጽሙ ዘንድ ነው። ብርቱዎችና ኃያላን አድርጎ ነው። የቃሉን ድምፅ ሁልጊዜ ይሰማሉ። ሁልጊዜ እግዚአብሔርን ያመሰግናሉ ሰራዊቱ ሁሉ ፍቃዱን የሚያደርጉ አገልጋዮች ናቸውና እግዚአብሔርን ስም እየጠሩ እረፍታቸው ምስጋናቸው፣ ምስጋናቸው እረፍታቸው ሆነው ቀንም ሌሊትም ሳያርፉ ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ ያመሰግኑታል። በመዝሙር 102 ቁጥር 20 ላይ ቃሉን የምትፈጽሙ ብርቶችና ሀያላል የቃሉን ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን አመስግኑ፣ ሰራዊቱ ሁሉ ፍቃዱን የምታደርጉ አገልጋዮቹ እግዚአብሔርን አመስግኑ ይላል። ስለዚህ መላእክት ሁልጊዜ መጥተው ያገለግሏችኋል። ባህራንን አገለገለው ሚካኤል። የባህራን አምላክ ያንተም አምላክ ነው። የባህራን ጠባቂ ሚካኤል ያንተም ጠባቂ ነው። አፎሚያንን የጠበቀ እግዚአብሔር ያንቺ ጠባቂ ነው። አፎሚያንን ከዲያብሎስ የጠበቀ እግዚአብሔር መልአኩን የላከ እሱ ያንቺ አምላክ ነው። ሚካኤል ያንቺ ጠባቂ ነው። ዳንኤል ምንድን ያለው? ሊቀነቢያት በረከቱ ይደርብን፣ የአምላኩ በረከት ከእኛ ጋር ይሁንና በስድስተኛ ምዕራፍ ቁጥር 22 ላይ ለአንበሶች አፍ በጉድጓድ ውስጥ በተጣለ ጊዜ ሚካኤል መጥቶ እንባቆምን ልኮ መግቦት ገብርኤልን ልኮ የአናብስቱን አፍ በዘጋ ጊዜ ምን አለ ነቢዩ ዳንኤል ሲናገር በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ላከ፣ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። እግዚአብሔር በናንተ ላይ የሚነሳውን ክፉ መንፈስ ይዝጋላችሁ። በባህር ላይ የተነሳውን ክፉ ሰው እግዚአብሔር መልስ እንደሰጠው በእናንተ ላይ የሚነሱትን ሁሉ መልስ ይሰጣል። እግዚአብሔር እግዚአብሔር ታላቅ አምላክ ነው። ለዚህ ነው እኮ ብድራቱን በቀሉን ሁሉ ለእኔ ተው የሚለው እግዚአብሔር። ዝም ብሎ እኮ አይደለም። ስለዚህ እግዚአብሔር ታላቅ አምላክ ነው። እያንዳንዳችሁ ጠባቂ መልአክ አላችሁ። አንተም አለህ፣ አንችም አለሽ፣ እርሶም አለዎት፣ እኔ ያለኝ ሁላችን የሚጠብቁን መላእክት አሉ። በትህትና ከሆንን ቅዱሳን መላእክት ናቸው። በጸሎት ከሆንን ቅዱሳን መላእክት ናቸው። የእግዚአብሔር ቃል እየሰማን ከሆንን ቅዱሳን መላእክት ናቸው። በጫት ውስጥ ከሆንክ ቅዱሱ መልአክ አርባ ክንድ እንዲርቅህ በሐሽሽ ውስጥ ከሆንሽ ቅዱሱ መልአክ አርባ ክንድ እንዲርቅሽ በጠንቋይ ቤት፣ በቃልቻ ቤት፣ በሟርተኛ ቤት፣ በአስማተኛ ቤት፣ በስር ማሽ፣ በቅጠል በጣሽ፣ በመጽሐፍ ገላጭ፣ በሞራ ገላጭ፣ ልጆቻቸውን በስው ውስጥ በሚያሳልፉ ሟርተኞች፣ ባለውቃቢዎች፣ መናፍቃን ዘመናዊ ጠንቋዎች እላቸዋለሁ። ዘመናዊ ጠንቋዎች በሆኑ በመናፍቃን አዳራሽ ውስጥ የምትገኝ ከሆነ የእግዚአብሔር መልአክ ካንተ አርባ ክንድ ይርቃል፣ አንችንም አይጠጋሽም። የዛን ጊዜ ማን እንደሚጠጋ እወቅ። ያ ርኩስ መንፈስ ነው። እግዚአብሔር ከዛ ይጠብቃችሁ። በእግዚአብሔር ቤት ከሆናችሁ ግን ራሱ ጌታችን ኢየሱስ ክርስቶስ የነገረን ቃል ይፈጸማል። የማቴዎስ ወንጌል ምዕራፍ 18 ቁጥር አስር ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ተመልከቱ፣ ሁሌ በእግዚአብሔር ፊት ይለምኑላችኋል፣ ሁሌ በእግዚአብሔር ፊት ይቆሙላችኋል። ስለዚህ የትንሣኤው ቀን ጌታ ከሞት የተነሣ ቀን ሚካኤል ምን ብሎ ለመነላችሁ? ምን ብሎ ለመነልህ? ምን ብሎ ለመነልሽ? የትንሣኤው ቀን ጌታ ከሞት የተነሣ ቀን ተመልከቱ፣ በሰማያት የአባቴን ፊት ዘወትር ያያሉ ያሉ የማቴዎስ ወንጌል 18 10 ነው። ማንንም እንዳትንቁ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ ላቸዋለሁና የአባቴን ፊት ያሉ ማለት ይጸልያሉ። ገብርኤል እንደነገረን ነው። መልአኩ ገብርኤል በክንፉ ጋሻ ይሁንላችሁ እናንተ የተባረካችሁ ኦርቶዶክሳውያን፣ የተቀደሳችሁ ምእመናን በመልአኩ ምልጃ ስለምትመኩ ነው መመርቃችሁ። አሁ ገብርኤል መልአክ ምንድን ያለው ለዘካርያስ? የሉቃስ ወንጌል ምዕራፍ አንድ ቁጥር 19 በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ አለ። ማቴዎስ 18 ደግሞ 10 ስንመለከት በሰማያት የአባቴን ፊት መላእክት ያያሉ አለ። በፊቱ ለምስጋና ይቆማሉ፣ በፊቱ ለልመና ይቆማሉ፣ በፊቱ ለምልጃ ይቆማሉ፣ በፊቱ ቅዱስ ቅዱስ ቅዱስ ሊሉት ይቆማሉ። እኛም ከነሱ ጋር ቅዱስ ቅዱስ ብለን እንድናመሰግነው ኃይልና ብርታቱን ይስጠን። ስለዚህ የትንሣኤ ቀን ቅዱስ ሚካኤል ከእግዚአብሔር ጋር ምን ተነጋገረ? ከአምላኩ ከጌታው ጋር ምን ተነጋገረ? የኔና የናንተን አምላክ ኢየሱስን ምን ብሎ ለመነልን ቅዱስ ሚካኤል? ቅዱስ ሚካኤል ሩኅሩህ፣ ቅዱስ ሚካኤል ጠባቂ፣ ቅዱስ ሚካኤል ደግ፣ ቅዱስ ሚካኤል መልአከ ምክሩ፣ ቅዱስ ሚካኤል ሊቀ መላእክት እያለን ስንጠራው ፈጥኖ የሚደርስ መልአክ ነው። ፈጥኖ የደረሰላችሁ ይሄንን ልንገራችሁ እንግዲህ ያ ባህራንን ከሞት ያዳነው ባህራንን ባርኮት ባህራን ቄስ ሆኖ ባህራን ለቅዱስ ሚካኤል ቤተክርስቲያን ሰርቶ ሁሉን አድርጎ ከቤተሰቦቹ ጋር በደስታ ኖሮ ካህን ሆኖ ቄስ ሆኖ ቅስና ተሾሞ እስከ ለተሞቱ ድረስ የቅዱስ ሚካኤልን ቤተክርስቲያን ሲያገለግል ኖረ። ብዙ ጊዜ ባህራን ዳነ ብቻ የሚለው ነው የመጨረሻ ታሪኩን ሰምታችሁት፣ ታቆ ነበር። ከሰማችሁት ደስ ይለኛል። ባህራን ቄስ ሆኖ ቤተሰቦቹን ይዞ እስከ ዕለተ ሞቱ ድረስ ካህን ሆኖ እንዳገለገለ ስንቱ የታቆ ነበር። እሱን ትነግሩኛላችሁ። የባህራን አምላክ እሱ ከእናንተ ጋር ይሁን፣ ይጠብቃችሁ፣ ከክፉም ይሰውራችሁ። ባህራንን እኮ ከባህርም አድኖታል። በልጅነቱ ከባህር ውስጥ አውጥቶታል፣ ከሞት እንዲያመልጥ አድርጎታል። ሰውሮታል። ጋሻ ሆኗል። ደብዳቤውን እፍ ሲልበት ነው የለወጠው። እናንተን የሚያስጨንቃችሁን ነገር እፍ ብሎ ይለውጥላችሁ። ቅዱስ ሚካኤል ይለውጥልህ፣ ይለውጥልሽ። ይችላል፣ ሊቀ መላእክት ነውና። አዎ አፎሚያም እንዲሁ ባሏ ከሞተ በኋላ በቅድስና ኖራ እግዚአብሔርን አመስግና የኖረች ናት። ታዲያ የጌታ ከሞት የተነሳ ቀን፣ የትንሣኤው ቀን ምንድን ነው ያለው ሚካኤል? ከዚህ በፊት ሰምታችሁት ከሆነ ደስ ይለኛል። ዛሬ ግን ልንገራችሁ። ኃያሉ አምላክ ኢየሱስ ክርስቶስ ጨለማችሁን አርቆ ብርሃኑን ይስጣችሁ። እንዲህ ይላል፤ ወበእለተ ትንሣኤሁ ለመድኃኒነ ይበው ውሳጤ መንጦላይት ዝንቱ መልአክ ክቡር ሚካኤል ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሙስና መቃብርን አጥፍቶ በተነሳባት ቀን ዝንቱ መልአክ ክቡር ሚካኤል ይህ ክቡር መልአክ ሚካኤል ይበው ውሳጤ መንጦ ላይት ከውስጠኛው መጋረጃ ውስጥ ገብቶ የልዑልን መቅደስ የሰማዩን መቅደስ ማለት ነው። በውስጥ ገብቶ መጀመሪያ ምን ያደርጋል? ይሰግዳል። ወይ ሰግድ ቅድመ መንበሩ ለእግዚአ ስብሃት፣ ወደ መጋረጃ ውስጥ ገብቶ በክብር ባለቤት ፊት እግዚአ ስብሃት ይለዋል። ቅድመ መንበሩ፣ በመንበሩ ፊት ሰዓት በሆኖ በመንበሩ ፊት የትንሣኤ ዋቀን ገብቶ ሰግዶ ለእግዚአ ስብሃት ለክብረ ባለቤት ለአምላካችን ሰግዶ ተመልከቱ። እንዘይስእል ስዕል ወይም እስዕል እምነሳህልከ ኦ አምላክየ አነ ገብርከ ወላኢክከ ገብቶ ሰግዶ እንዲህ እያለ ይጸልያል ተመልከቱ እንዲህ እያለ ይጸልያል ምን ብሎ ፈጣሪዬ ሆይ እኔ አገልጋይህና መልእክተኛህ እኔ አገልጋይህና መልእክተኛህ አነ ገብርከ ወላእክከ ተመልከቱ እስልእ እምነሳህልከ ከመትምሃር ሊተ እለ ኮኑ ይገብሩ ተስካሬየ በዲበ ምድር በእንተ ኪዳንከ ጽድቅ እስመ አንተ መሀሪ ወመስተሳህል እንዲህ እያለ ይለምናል። ምን እያለ በመጋረጃ ውስጥ ገብቶ

በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ፣ እኔ አገልጋይና መልእክተኛ ከቸርነትህ እለምናለሁ። አንተ መሐሪና ይቅር ባይ ነህና፣ እስመ አንተ መሐሪ ወመስተሳሂል፣ መሐሪና ይቅር ባይ ነህና ብሎ ጌታ የተነሳባት ዕለት ወበዕለተ ትንሣኤሁ ለመድኃኒነ ይበው ውሳጤ መንጦላዕት ዝንቱ መልአክ ክቡር ሚካኤል

ስለኛ እንዴት እንደሚለምን ተስካሪን የሚያደርጉትን ያኔ ያናግሯል። ከብሉይ ዘመን ያኔ ገና የሰው ልጅ ከተፈጠረበት ጀምሮ የተሾመ መልአክ እንዴት አድርጎ ለእናንተ እንደሚለምንላችሁ አውቁ ኦርቶዶክሳውያን፣ መታደል ነው እምላችሁ። ለዚህ ነው ኦርቶዶክስ መታደል ነው። ሌላ ቀርቶ ከሞት በትንሣኤ ዘጉባኤ ደግሞ ልክ የትንሣኤው ቀን እንደዚህ ብሎ ለምኖት አላለም። ጌታ ሲመጣ ደግሞ የትንሣኤው ቀን ልክ የትንሣኤው ቀን እንደለመነው የፍርድ ቀን ደግሞ ጌታ በሚመጣባት ቀን መለከቱን እንዲያሰማና እኛን ከመቃብር እጃችንን ይዞ እንዲያነሳል። እጅህን ይዞ እንዲያነሳ፣ እጅሽን ይዞ እንዲያነሳል። ይሄንን ሌሎቹ ሰው ቢሰሙ እንዴት ይደነግጣሉ፣ ወይ ያሾፋሉ፣ ወይ ይቀልዳሉ። ትንቢተ ዳንኤል ምዕራፍ 12 ከቁጥር አንድ ጀምሮ ተመልከቱት። መልአኩ ሚካኤል እጃቸውን ይዞ ያነሳቸዋል ነው የሚለው። እንዴት ታድልናል እናንተ! አልገባንም እኮ እኛ ኦርቶዶክሳውያን። አቤት አቤት፣ አልገባንም ምን አይነት ክብር እንዳለን፣ ስለ እኛ ብሎ ከሰማይ ሰማያት ወርዶ ደሙን አፈሰሰ አምላካችን። ከድንግል ማርያም ተወልዶልን ፈወሰን አምላካችን። ድንግል ማርያምን እናት አድርጎ መስቀሉ ስር ሰጠን። እንዴት የታደልን እንባካችሁ። ቅዱስ ሚካኤል በፊቱ ተንበርክኮ ማርልኝ ይላል፣ ይጸልይልናል። ተዝካሬን የሚያደርጉ ይሄው በዛሬ ቀን ስሜን የሚጠሩትን ሁሉ ደግሞ ማርልኝ ብሎ ለመነው። በእግዚያስ ስብሐት በኢየሱስ ክርስቶስ የክብር ባለቤት በአምላካችን በእግዚአብሔር ፊት፣ እግዚአብሔር ፈጣሪ የኢየሱስ ክርስቶስ ሆይ ማርልኝ። አንተ ማሪና ይቅርባ አይንህና፣ በቃ ሌላ ነገር የለውም፣ መማር ነው። ስለዚህ አሁን አንዳንድ ሰዎች አላችሁ፣ ኃጢአቴ በዝቶ በደሌ በዝቶ። ሁሌም በተከታታይ የነፍሴ ምግብ እየነገርኳቸው ያሉት በዕለቱ የነፍሴ ምግብ ምንድን ነው? የእግዚአብሔር ማሪነቱ እንዴት ብዙ ነው! እንዴት ከውቅያኖስ የሰፋ ነው! እንዴት ከከዋክብት የበዛ ነው! እንዴት ከአሸዋ የበዛ ነው! ኧረ ምን ብዬ ላመስግነው? አምላኪ ሆይ ለዘላለም ክብር ምስጋና ለአንተ ይግባ። ቃላት ያጥራል እኮ አንተን ለማመስገን በሰጠህን ቃል አንደበት፣ ግን ሳያመሰግንህ የሚቀር እንዴት የተጎዳ ነው። እኔ ባሪያ አመሰግንአለሁ በሉት። ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ሚካኤል ጥበቃማ ይለያችሁ። የክብር ባለቤትስ ምን አለው ታዲያ? እንዲህ ብሎ ይመልስለታል ይላል የመንፈሳውያን ሰማያውያን መላእክት አለቃቸው ተመልከቱ የክብር ባለቤት ምስጋና ይግባውና ሎቱ ስብሃት ምን ይለዋል? ኦ ሚካኤል ሊቆሙ ለመላእክት ሰማያውያን ወመንፈሳውያን ተመልከቱ። አንተ የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ ነው የሚለው። ኦ ሚካኤል እንዲህ ብሎ ነው የሚጠራው ፈጣሪ። ሚካኤል ሆይ ተመልከቱ መታሰቢያህን የሚያደርጉትን ሁሉ መሸከም እንደምትችል ከሲኦል ሦስት ጊዜ በክንፎች ተሸክመህ ከእሳት እንድታወጣ ከመከራ እንድታወጣ እነሆኔ አዝዣሃለሁ አለ። በቃ ከሲኦል አውጣ አለው። ሺ በክንፉ ሺ በአክናፉ የተባለው ዝም ብሎ እንዳይመስላችሁ። ይሄ ነው ከመ ትጹር በአክናፊከ ኩሎ ዘይገብር ተስካረከ ሠለስተ ጊዜ በከመ ትክል ፀዊረ እሙስተ ሲኦል ታውፅ ረ ድንቅ ነው። እናንተ ስሙ፣ የተመሰገነ ይሁን አምላካችን። ይኸው እና ታዲያ አልዳናችሁ፣ አልዳናችሁ ይሁላችሁ። የትንሣኤው ቀን ይሄንን አለመነላችሁ። ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው እኛን ሊመረን አደለ? ሚካኤል እንደገና ደግሞ ተንበረከከልህ። ኦርቶዶክስ መሆን ይሄ ነው። በእምነት ውስጥ መሆን ይሄ ነው። በቅድስና ውስጥ መኖር ይሄ ነው። እግዚአብሔር እንዲህ አይነት ጸጋ ሰጥቷችኋል። እንግዲህ እንዴት ታላቅ አምላክ ነው! ክብርና ምስጋና ለስሙ ይድረሰው። የባህራን አምላክ አይተወን፣ የአፎም ያም አምላክ አይተወን። አፎም ያረፍቷም ነው የተረዳችበትም ነው ዛሬ እግዚአብሔር ከክፉ ነገር ሁሉ ይሰውራችሁ። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ መላእክት በቅዱስ ሚካኤል ልመና በባህራን በአፎምያ ልመና በቅዱሳን ሁሉ ሰዎች ልመና ከመከራ እንዲሰውረን ፍቃዱ ይሁንልን። ከመከራ ሥጋ ከመከራ ነፍስ ሰውሮ ሀብተ ሥጋ ሀብተ ነፍስን ያድላችሁ። ከሚያስጨንቅ ከሚያሳዝን ነገር እግዚአብሔር ይሰውራችሁ። በመልአኩ ጥበቃ አይለያችሁ ከሚያስጨንቅም ነገር ያድናችሁ። እሱ እግዚአብሔር የነፍሳችን መድኃኒት የጥበባት መሰረት፣ የልቡናችን ጠባቂ ውሳጣውያናችንን ብሩህ ያድርግልን። የህሊናችንን ጨለማ ያርቅልን። የንጋቱን ብርሃን እንዳሳየን፣ ለዚህ ታላቅ ቀን እንዳደረሰን፣ አሁንም ለዘላለም በመላእክት ክንፍ ይጠረን፣ ከእሱ በሚገኝ እውቀት ያክብረን። አዳም ሔዋንን በመስቀሉ ያዳነ ከሰማይ የሰማያት የወረደ እኛንም በመስቀሉ ላይ በፈሰሰው ደሙ በቆረሰው ሥጋው ኃጢአት በደላችን ይጠብልን በፊቱ ተንበርክኮ የሚለምልልን የሊቀ መላእክት የቅዱስ ሚካኤል ልመና ሰምቶ ከክፉ ነገር ሁሉ ያድነን። እኛም ሳናቋርጥ አርመሞና ጽርዓት በሌለበት ዝምታ በሌለበት ቃል ሊቀና ሊቃነ መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል የሚያመሰግኑትን እኛም እናመሰግነዋለን፣ ምስጋና እናቀርብለታለን። ቅዱሳን መላእክት የሚያመሰግኑት ምስጋናን ከነሱ ጋር እናከብረዋለን። በማህሌት እናመሰግነዋለን። በሳታት እናመሰግነዋለን። በቅዳሴ እናመሰግነዋለን። በቃል እናመሰግነዋለን። በመዝሙር እናመሰግነዋለን። በዳዊት እናመሰግነዋለን። በውዳሴ ማርያም እናመሰግነዋለን። በወንጌል እናመሰግነዋለን። የሱን ምክር፣ የሱን ቃል፣ የሱን ጥበብ፣ የሱን መጎብኘት ከሰማይ ሰማያት ወርዶ ያዳነንን እርሱን አምላካችንን በማመን ጸንተን ለዘላለም እንኖራለን። ከኃጢአት ቀንበር ነፃ ያደረገን እሱ ነው። በቅዱስ ሚካኤል ልመና የሚያድንን እሱ ነው። እግዚአብሔርና ሚካኤል ስለ እኔ ተነጋገሩ። ስለ አንተ ተነጋገሩ። ስለ አንቺ ተነጋገሩ። ሰኔ አስራ ሁለትን ዛሬ ስናስብ ይህም ሁሉ እናስባለን። የዕለቱ የነፍሳችን ምግብ የትንሣኤው ቀን ሚካኤል ለእኔ የለመነልኝ ድንቅ ነገር። በቤታችን በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን የገሰጸን ኃያሉ አምላክ ስሙ ለዘላለም የተመሰገነ ይሁን። ይህን ቃል የሰማችሁ ሁሉ ሌሎችም እንዲሰሙት አዳርሱ። እዚች ቀን ያደረሰን ለዓመቱ ይደመረን። ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ለዘላለም እኛንም ከሚያስፈራ ነገር ይሰውረን ኃጢአታችንን በደላችንን ይቅር ይበለን። ምን ተሰማችሁ? የድህነት ልጆች ምን ተሰማችሁ? የፈውስ ልጆች ምን ተሰማችሁ? የገነት የመንግሥተ ሰማያት ልጆች ምን ተሰማችሁ? ኦርቶዶክስ መሆን መዳን ማለት ይሄ ነው። ይሄ ሁሉ ለእኛ የተደረገ ነው አሜን ልሉ። እግዚአብሔር ይባርካችሁ ፊቱንም ይግለጽላችሁ፣ ይቀድሳችሁ፣ በመንፈሳዊ በረከትም ያክብራችሁ። በኋላ ላይ ደግሞ የመጽሐፍ ቅዱስ ትምህርት መግቢያ ሁለት ይቀጥላልና ማታ ላይ ደግሞ እሱ እንድትማሩ በእግዚአብሔር ስም አደራላለሁ ዛሬ መታችሁ ሰብስክራይብ ያደረጋችሁ እንኳን የእግዚአብሔር ቤተሰብ ሆናችሁ በበኋላው ደግሞ የመጽሐፍ ቅዱስ ትምህርት እንድንገናኝ የእሱ ቅዱስ ፍቃድ ይሁን የተባረከ የተቀደሰ ዕለትና በዓል ለሁላችን ይሁን አሜን